የአበሻ ቅም ይባላል። ላም ነው ከዛ ደግሞ ፍሪጅ ውስጥ ስለሆነ ስለነበረ ቀስቀስ ያለ ነው። ላይክ ላይ ታላቅ ሲናገር ሲያምርበት አንድ ፊቱንም በቀባጩ

ሰላም ሰላም፣ ውድና የተከበራችሁ ቤተሰቦቻችን እንደምን አላችሁ? እኛ በጣም ደህና ነን፣ እግዚአብሔር ይመስገን። እንግዲህ ዛሬ ከእህቴ ጋር በአንድ አሳብ መጥቼ ላችኋለ። በመጀመሪያ ግን ሰላም ተበላችሁ። እሺ ሰላም ሰላም፣ ውድ የሩታ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር የተመሰገነ ይሁን። ባላችሁ በሰላማችሁ ብዝት ያ ላይ አሜን። እንግዲህ ቤተሰቦቻችን ሰሞኑን ፕራንክ እየተደረኩኝ ነው። ያንን ፕራንክ እንግዲህ ለነሱ ጊዜ ጠብቆ መልሳለሁኝ። ነገር ግን ዛሬ እነሱን ፕራንክ ለማድረግ ሳይሆን የመጣሁት አብርሽን ፕራንክ ለማድረግ ነው። ያው ሀሳቤ ምን እንደሆነ ታውቃላችሁ? አብርሽ ያው ቅቤ ምናምን አይወድም አይደለም እሱ። እኔም አልወድም። እኔም በግድ ነው የምቀባው። ስቀባም ያው እሱ ምንም እንዳይደብራት ምናምን ብሎ ሰላም ይለኛል እንጂ አይወድም፣ በጣም ነው የሚጠላው። እኔም ስቀባ እና ዛሬ ቂቤ ልቀባው አስቤያለሁኝ እና ምንድነው ሀሳቤ? እቤት ድረስ አቻ ኮዬ ጠራዋለሁኝ። ከዛ ቤት አቻ ኮዬ ከጠራውቴም በኋላ እኔ አደለውም ምቀባው፣ አንቺዎች ምትቀቢ። ለምን እኔ ከቀባሁቴ መጩሁ ነው ወይ ሊወራጭ ነው ምናምን። ቀስ አርገን አታለን እናስቀምጠውና እንትን እንለዋለን እንቀበዋለን ማለት ነው። እድግዬ እንግዲህ ያው አራስ ቤት ያስፈልጋል ቂቤ አይደለም አንቺ ብቻ ለምትቀቢያለሽ እሱ መቀበል አለበት። እና ቤተሰብ በዚህ አጋጣሚ ያው ቂቤ አይወድም ብላለች። ዛሬ እንግዲህ እንዴት እንደሚሆን የምናየው ነገር ይሆናል። ቤተሰብ ግን እግዚአብሔር አክብሮኝ ስለሚያከብረኝ የሚጮህብኝ አይመስለኝም። ምንም አይልም፣ ግን ይደብረዋል። ዞ ላይ መጮ አይቀርም። ትንሽ ቆይ ሁሉ የአንቺ ሴራ ነው እንደሚልሽ እርግጠኛ ነው። ያው ቪዲዮ በኔፊስ ምንም አይልም። እኔንም ምንም አይለኝም። እሺ አንቺ ጋሽ ብሎ መቼም ይቀባል። ከዛ በኋላ ግን እንጃ። ይቀባል ብለሽ ነው? አይ የሚቀባ ይመስለኝ። ይወራጭብናል፣ ምንድን ነው ምናም ማለቱ አይቀርም። አንዴ አንዴ ብቻ ትንሽ። አዎ እንኳን መጣ። ቀዝቀዝ አድርገ ብዬሽ። ኧረ መጀመሪያ እንኳን መጣ። እንደው ስፈልግ ነበር ምናም ብለን እንዳይዋንን ማለት ነው እንዳይዋንንብን። እንኳን መጣው። በስመ አብ። ከተገናኘን ቆየን ተጠፋፋናል፣ ምናም ትያለሽ። ከዛ ቆጭ ሲል ከኋላ ትቆሚና ልቅልቅ ታደርጋለሽ ማለት ነው። አይወድም ቅቤ የሚባል ነገር። እንኳን እሱ ው ነግረቸው ለሁ እኔም አልወድም። ግን አናቱ ላይ ስለሆነ ገና ናቱ ላይ ሳስቀምጥበት ጥሮጦ እንዳይወጣ ከበለፊት ከቀባት በኋላ ከፍለ በሩን ቆልፈን እንቀባዋለን። ሙሉ ነው አናቱን እንዳለ ልቅልቅ ነው። ምናረገው ያስፈልገዋል። አንዳንዴ አናታችሁ ሲደርግ ጥሩ አይደለም። ተቀቡ እናንተ። እኔም እየተቀባሁኝ ነው። ያው አስፈላጊ እንደሆነ ስለተነገረኝ፣ ስለተነገረኝ ብቻ ሳይሆን ነው። አስፈላጊ ነው። በነገራችሁ ላይ በጣም ያስፈልግ ነገር ነው። እሷ ብቻ ለምን ቂቤ ትረሳለች? እሱም መራስ አለበት፣ መራስ አለበት። ቤተሰብ እራስ እናደርገዋለን። እነሱ ብቻ ለምን? እናት ብቻ አባትም ይድረሰው። አልባወድም ወጣት ሲታጠው ወይ በሶፍት መኪናውስ አ ይቀባል። እና እንግዲህ ቤተሰቦቻችን ያው አሪፍ ጊዜ እናሳልፋለን ብዬ አስባለሁኝ። እናንተም እንግዲህ ዘና ፈታ እንደምትሉ አልጠራጠርም። በነገራችሁ ላይ አልተረሳም። የነሱ ብራንክ ከአንድም ሁለቴ ሰርተውኛል። እኔ ደግሞ ላችኋለው። ችግር የለውም። ጠብቁ ቤተሰብ። እንደ ታላቅነቴ ግን አልማርም። አትምርኝም ነው ልማረሽ? አልምርልኝም ማሪ። ምክንያቱም ባለፈው ፕራንክ ስታረጉኝ ስብሰባችሁ ዝም አልኩኝ፣ አለፍኩኝ። ድጋሚ ደገማችሁኝ እንደገና፣ ለዛውም በጩጨው በልጄ በልጄ መጣችሁብኝ። እላችሁ እላችሁ እና እንግዲህ እንደዛ ምን አደርግ ይሆናል ማለት ነው። ታየታይ ግን እዚህ ጋር እልህ እንትን፣ እንደኔ እልህ አትሁኝ አይደል ለራሷ ጊዜ ሲሆን ትለማመጠኛለች፣ ለእኔ ጊዜ ሲሆን ግን ሳለቅስ ጠብቃ ነው እኮ እሺ ያለችኝ፣ እንጂ ምንም ጸጥ ይናገሩ ነው የት ሄዳል? ወሰደው አብርሽ። የታረጋችሁት እኔ እንጃ ይላሉ፣ ደሞ አውቀው ሁለቱም። እናት የራሱ ቀላል ሰው አደለች። በዚህ አጋጣሚ ስለሌለች ነው እንጂ ብትኖር ኖሮ በስማም። እሷ እንደውም ምንም አይለም፣ እንደው አደለም። ጭንቅላቱን፣ ፊቱን ብትቀባው ጸጥ ነበር። ግን ትንሽ ምንም ማለት አይልም እኮ ሊወድ ምላልን ይችላል አባዬ ግን ብትሆን አባ ልቀባ ልቀባ ሻለ ምን ይጠቅማል? ይቀባ ለከማ አለ ይላታ ምን ምን ይመስለው እንግዲህ ቤተሰቦቻችን፣ ማንም የለም ብዬ ነው። በነገራችሁ ላይ አብርሽን እንትን ያልኩት የደወልኩለት ቶሎ በአስቸኳይ እፈልጋለሁ ብያለሁ ቅድም ደውዬ ምናምን እና ማለት ይሄንን ነገር ለእናንተ ከመናገሬ በፊት አስቀድሜ ደውዬለታለሁኝ። እንግዲህ እሱ እስኪመጣ ለእናንተ ላውራችሁ ብዬ ነው። አሁን የሚመጣበት ሰዓት ደርሷል ይመስለኛል፣ አንድ አስር ሀያ ደቂቃ ይሆናል። ስለዚህ አንቺ እዛ ቤት ትደበቅ ያለች ቤት ና አዘጋጂ ሲመጣ ጉድ እናደርጓለን ማለት ነው። እሺ እሺ። እንግዲህ ቤተሰቦቻችን በእርግጠኝነት ይሄ ፕራንክ ይሳካልኛል ብዬ አስባለሁ። እንግዲህ ያው ሊያስቸግር ይችላል። በነገራችሁ ላይ አስቸጋሪ ሆኗል፣ እና ሊያስቸግር ይችላል። አስፈላጊ ነው ብለን ወይም ደግሞ ባህሉ ነው ምናምን ብንለው የሚስማማ ይመስለኛል ሳስበው እና እቤትም ማንም የለም ብየዋለሁኝ። እህቴ እንዳለች አያውቅም አብርሽ መጥቷል። ሰላም ለሚመጣ ነው ነው

አሞት ነው እንዴ የጠራሽኝ? አሞትን የጠራሽኝ እና የሆነ ሆነሽ ነው የመሰለኝ ወይ አቅሮት ነው ነው በዶግሬ ይወጣዲ በባዶ እግሬ ወጣሁ። እቀረናምን ለሽ እቀረን አዎ፣ አንዳንዴ ቪዲዮ እየቀረጸን እየፈዝናናን ከነጃችን ጋ ምናምን እያስፈልገናል ብዬ ነው። ደህና ነህ? ደህና ነኝ። አስደነገጥሽ ይመንገናቸው መለ ምን ችግር አለው? አንዳንዴ ደንገጥ ገጥ ብለን ብትመጣ እራሱ ኖርማል ነገር ነው። ስለሌለ ሲደብረኝ ደወል ደወልኩ። የት ሄደው ነው? ቤት ሰው ማንም የለም። እንዲ እዚህ ጎረቤት ፕሮግራም አለ፣ ና እዛ ደረስ ብለን ጣ ብለው ሄደዋል ለማንሽ በተረፈ ደህና ነኝ አለሁ። ፈጣሪ መስገን አንተ እንዲነ ከልጅህም ልቤን ከዋረግሽኝ እንዲ ደና ነው። አይዞት አይዞ። እናንዴ ሰ ጨጓራች ይፈጫል። ጨጓሬ ይፈጫል። እኔ የምፈጫዋለ እሱም ይፈጨኛል። እየተፈጫጨናለን። እሱ ሲፈጭግ ዝም አልከው? እንዴት ዝማልለው? እኔ ምልሽ ሰላም ቤተሰብ፣ እንዴት ናችሁ? ደና ናችሁ ወይ? አማን ናችሁ ወይ? እኔ በጣም ደና ደና ነኝ፣ እግዚአብሔር ይመስገን። እሱ በጣም ደና ደና ነው፣ እግዚአብሔር ይመስገን። እኔ የምልሽ መቼ ነው ቶጆ በጣም ትደነግጥሽ የነበረው አይተጫወት እንዳይነበረ ሁላ ዛሬ ፈገግታሽ ልዩ ነው። ሌላ ጊዜ ስመጣ እንደዚህ ፈገግ ብላ ተቀብለኝ አታውቅም። ቤተሰዎች የራሷ ስለጠራች ማለት ነው። በድንገት ስመጣ ግን ነው ያው እኔ ስለጠራሁ በጥሩ ፊት እሺ አሁን ለምን ጠራሽ? ነው እንደዚህ ብቻ አስደንግጠሽ ለመጥራት ነው? ኧረ አይደለም። እና ታዲያ እዚሁ አንድ ላይ ቡና አፍልቼ የለ ምናምን እንድንጫወት ፈልጌ ነው። ከምን ጀምሮ ነው ደግሞ ቡና ላይ የምታፈው? ከዛሬ ነው ጀምሮ። እንጀገረ ብለሽ ቡና ለማፍላት ምን ታደርጊያለሽ? ማንም የለም እና ለምን ቡና አፍልቼ አንጫወትም ብያ አሰብኩ። እናስ ለልጃችንም አንዳንድ ነገር ማውራት አለብን

ድንገት መጣ። ድንገት እኔ ድንገት ነው መከሰተው፣ አጋጣሚ ነው መከሰተው። ዳነ ግን አልተ አጠፋል። አንዳንዴ ተደብቄም ቢሆን እናንተ አታይኝም እንጂ በሰላሙ ጥፍት ሁሉ መልካም፣ ሁሉ መልካም ነው። እግዚአብሔር ይመስገን። ልጅህ እንዴት አየኸው? ልጅህ አሁን እያደገ ነው፣ አሪፍ ላይ ነው ፈጣሪ ሁ በጣም ጎረመሰ እንጂ ሱቅ ልላክም እያለ ነበረ። በሰላም በደስታ ሌላ በጦርነት መቼም አልፈልግ ነው። በሰላም እና በደስታ ቢሆን ደስ ይለኛል። መቼ ነው ማገኘው እያልኩ ሳስብ ተከሰትክ። ደስ የሚል አጋጣሚ ምን መሰለክ? መቼም አጠገብህ ቆሜ ላውራ መሰለኝ ግእጣልታጭ ነው እጣልታ ነው። እጣ እን እጣለ በባህላችን መሰረት ማለት ነው። የእህት ባል ወይም የሩታ ባል ወይም የአራሷ ባል የልጅ አባት፣ የልጅ አባት አ እንደ ባህላችን ሲመጣ ዝም ብሎ አይወጣም። ምን ይደረጋል?

አልወድም ስትለኝ ወደስ ሳይሆን በግድሽ ተቀባል እኮ እሱማ ሴት ስለወለደች ነው። እኔ ግን ወንድ ልጅ የወላዷ ባል የወላድ ደግሞ ባል ይቀባል። አይቀቡትም ሰበግድ አላቅም ምናምን ማለትም አይሰራም። ብታቅም ባታቅም ቢኖርም ባይኖርም ትቀባለ ትቀባለ ትትደረግና ራስ እያለ ወደ ውስጥ እንዲገባ ሌላ ጊዜ መኪና አልሰው አለ ሰው ላደርስ፣ ከሰው ጋር እገናኛለው ምናምን ድንጋት መቀባት አለብኝ መቀባት አለብኝ ፕሮግራም አድርጌ ዛሬ ልትቀባ እንደሚያስፈልግ ቆይ እንደዚህ

ሽ ወደ ግንባር ይወርዳል። በእግዚአብሔር በቃ ያው ያስኩት እኮ እዚህ ጋር ስነ ስርዓት አሁን የእኔ መሰለ። እንቢ ካልክ ደግሞ ፊትን ቅብት ታርቄ ይሄ ማለት ነው። ይሄ ወደፊት ምናምን የሚወርደውን እዛው ይመጣዋል። ቀሪውን ወደ ውስጥ ያስገባል። ቆይ ቆይ ቆይ ቆይ፣ አትንክ። ፊትን እንዳለቀ ልቃብሽ። ጸባይ ኖርክ አለ አይደል? ጸባይ። አዎ፣ እሺ። ለለለለለለ በሽውጣ። ማታ ቀብቶ ማን ይቀራ እንዴ? ዛሬ ሳምንት ነው። ማን ነው ቂሚያ? አብርሽ ይሄ ማለት ነው የዛሬ ሳምንት ነው የምትመጣው። አሁን እግርህ እንደወጣ ብትጠርጋው ምልክቱን አድርጌ ምልክቱን አውቀዋለሁ። እዚህ በጣም እንደውም ትንሽ ቆይተህ ተጫውተህ ቡና ይፈላልሃል፣ አጥሚት አለ። ምን ችግር የለውም። ያስታውቃል

ይቀልጣል። የሚቀልጥ ቀልጦ ወደ ውስጥ የሚገባው ይገባል። ቀሪን ትታጠባለ። ሲቀልጥ ቆንጆ ይሆናል። ልትሄድ ወይ

ሰራንለት ተሳክቶልናል፣ ቤተሰቦቻችን አይደለ። ወይኔ ግን ቅቤ አይወድም። አሁን ብስጭት መኪናውን ሲነደል የሆነ ነገር። አይ ግን ምንም አይሆንም። ቀስ ብሎ ነው እና ታዲያ። እውነትሽን ነው እኔ አለው እንዴ። ለነገሩ ሁለቴ ነው ሶስት ተቀባወ ከአሁን በኋላ ግን አይልም። ምንድን ነው በየሁለት ቀኑ ወይ በየሶስት ቀኑ ትቀባያለሽ ስለተባልኩኝ፣ እንደዛ ስለተባልኩኝ። ረኛንቺ ነሽ ደግሞ። እሺ አሁን እንግዲህ ትቀባያለሽ ተብዬ እሺ ብያለሁ። ቃል ገብቻለሁ መስሎሽ ነው። አይልም አይልም። እንግዲህ ቤተሰቦቻችን የነበረን ቆይታ ይሄን የሚመስል ነበረ። ከኛ ጋር ስለነበራችሁ እናመሰግናለን።